አሁን ግን ወደ 700 አንደኛ ደረጃ በርበሬ ወደ 700 ምናምን ደርሷል ማለት ነው። ይሄ ግን የተገዛው ያው ትንሽ ሰንበት ብሏል፣ በ850 ሂሳብ ነበር የተገዛው ማለት ነው። አሁን ግን ቀንሷል። ይሄን ሰሞን ሳምንትና 15 ሁለት ሳምንቱ ተቀነሰ ማለት ነው። 750 ምናምን አንደኛ ደረጃ በርበሬ እስከ 750 ገብቷል። እና እንግዲህ ያው ይሄ የምታዩት ማለት ነው በርበሬ ወደ ወግዲ ጫቀታ የሚባል እዛ የሚሄድ ነው ማለት ነው። ይሄ ሽሮ 30 ኪሎ ሽሮ ነው ማለት ነው። እንግዲህ ሽሮ ያስደነግጣል። በነገራችን ላይ ሽሮ ማለት ነው እኔ እና ሄ እንደው አዘጋጅቼ ለቤተሰብ ሳደርስ በጣም ነው የምደነግጠው። ለምን ብትሉ ልክን የቀነስኩት ምናምን ይመስላል እያልኩ፣ አሁን አንዳንዶቹ አንዱቹ ራሱ ምንድን ነው ይሄ 30 ኪሎ ነው ወይ ምናምን። አሁን አንዳንዶቹ ማለት ነው ምን ያደርጋሉ መሰላችሁ ከኩ ክኩ ክኩን ከሱቅ ይገዛሉ ከባልትና ማለት ነው። ክኩን አንድ ኪሎ ስንት ነው? ሁለት መቶ ብር ነው አንዷ ኪሎ ማለት ነው። አስር ኪሎ ሁለት ሺህ ብር ነው። አስር ኪሎ ሁለት ሺህ ብር ነው። ሰላሳው ኪሎ ወደ ስንት ሺህ ብር ነው? ወደ ስድስት ሺህ ብር ምናምን አካባቢ ነው። ከቅመሙ ውጭ ማለት ነው። እና አሁን ይህንን የምገዛው ማለት ነው አተሩን ነው የምገዛው። አተሩን ገዝቼ ቆልቼ አጥቤ ነው የማዘጋጀው። ከዛ ሲከካ፣ አሰሩ ሲወጣለት፣ ሲሰጣ፣ ሲታጠብ ምናምን የተወሰነ ይቀንሳል። ሽሮ ማለት ነው ይህ አንድ አንደርስታንድ ልታደርጉ ይገባል። ሊገባችሁ ይገባል። አሁን አንዳንዶቹ በጣም ልጅነት ያላቸው አሁን የመዳም ቅመሞች ማለት ነው። እንደ ሽሮ ይሄ 30 ኪሎ ይሄ ነው እንደ ምናምን ነገር ደግሞ የተፈጨው። አሁን አንዳንዶቹ የተፈጨውን ይዘው ይሄዱና ይዘው ይመዝኑታል። የተፈጨ ሽሮ በጣም ነው የሚቀለው፣ በጣም ይቀላል። ቢያንስ እንኳን ሲከካ እዛ አሁን ይሄን ቆልቼ ማለት ነው 30 ኪሎ ቆልቼ ይዤ ይዘ ሳስከካው ስንት ኪሎ ሆነ መሰለች? ወደ 25 ኪሎ ሆነ፣ ገና አሰሩ ሳይወጣ ማለት ነው። እና አሰር ሲወጣለት ሲታጠብ ምን ሲል የተወሰነ ይቀንሳል። ግን ቢሆንም ይህን የሚያክል የለም። እኔ የምነግራችሁ ማለት ነው። አሁን ይሄ የፈረንጅ ነጭ አተር ነው፣ ያ ክኩ ማለት ነው። አሁን ምሳሌ፣ አሁን ሌሎች ልጆች የሚያዘጋጁት አለ። ክኩን ይገዛሉ፣ ቀጥታ ያስፈጩታል። ሲያስፈጩት አይቀንስም። አሁን አንደኛ ብሩ ጭማሪ አለው፣ ሁለተኛ ደግሞ የሀገራችን አተር አይደለም እኔ ግን ማዘጋጀው ይሄ የሀገራችን አተር ባቄላ፣ የሚፈለገ ባቄላ ጓያ የፈለገ ጓያ ራሴ ገዝቼ በብርጭቆ ሰብሬ ነው የምገዛው ማለት ነው። አሁን ግን ማዘዝ የምትፈልጉ ልጆች አይኛስ ምንም እንዲቀንስብን አንፈልግም። የተከካው ይገዛልን የምትሉ ከሆነ ደግሞ የተከካውን ገዝቼ ምንም እንዳይቀንስባችሁ የተከካውን አተር ነጭ አተር ነው። ብዙም ጥፍጥና አይኖረውም። ይህን ቃል ገብቼ ነው የማዘጋጅላችሁ። ያንን አዘጋጅላችኋለሁ። ምንም እንዳይቀንስ ይሆናል ማለት ነው። ይሄ ግን የሀገራችን አተር እና ባቄላ ነው። ቅመምም ራሴ መጥኜ ነው። በርበሬ ከአንድ ኪሎ በላይ አንድ ኪሎ ተኩል ምናምን አካባቢ ነው ያደረኩበት። ምጥን ነው ይሄ። ምንም ራሱ በርበሬ አይደረግበትም ሲሰራ፣ ዝም ብሎ መስራት ነው። ቆንጆ በርበሬ ነው። ቆንጆ ሽሮ ነው። ምጥን ነው ሰላሳ ኪሎ ላይ አንድ ኪሎ ተኩል በርበሬ ነው እየጨመርኩበት ማለት ነው። እንደውም ከዛ በላይ ነው እና ይሄ ሰላሳ ኪሎ ነው ማለት ነው። ይሄ እንደገና ሀያ ኪሎ በርበሬ ነው። በርበሬውንም ራሴ ነኝ ማዘጋጀው ቀንጥሼ፣ ምናምን ብዙዎቻቸው፣ አሁን ፋጡሜ በእጅሽ ልናዝሽ ፈልገን ነበር ምናምን ትሉኛላችሁ። አዎ ራሴ ነኝ ራሴ ነኝ ማዘጋጀው። ለዛም ደግሞ ቪዲዮ አለኝ ሰርቻለሁኝ፣ ሽሮን በርበሬውን ስቅነጥስ ምናምን እራሴ ነኝ የማዘጋጀው በርበሬውን ቀነጣጥሼ ቆንጆ አድርጌ ለቅሜ ማለት ነው። በርበሬ እጅ ስራ ይፈልጋል። ውስጡ በጣም ቆሻሻዎች፣ ሌላውን ትታችሁት የባብ ቅንጣሽ ራሱ አለው የባብ ሽልቃቄው ማለት ነው። ቆዳው እና እያንዳንዷ ምን መለቀም አለባት በጥራት ማለት ነው። ያን ለቃቅሜ ባል እንትን ወፍጮ ቤት መደለዣ አለ። አንድ ኪሎ አምስት ብር አንድ ኪሎ አምስት ብር ነው ከፍዬ ማስደልዘው አስሩን ኪሎ አምሳ ብር ከፍዬ ነው የማስደልዘው። እንዴት እንዲያስደለዝኩት ደግሞ እዚህ ቪዲዮ ላይ ያሳያችኋለሁኝ። እና ይሄ ይሄ የምታዩት ማለት ነው ይሄ የምታዩት ሀያ ኪሎ በርበሬ የተዘጋጀ እራሴ በእጄ ያዘጋጀሁት ምጥንጥን አድጌ ጨው ሳይበዛበት፣ ቅመም በጣም ሳይበዛ ሳያንስም እያንዳንዷን ቅመም ነው የማስገባው። ወላሂ አላህ ነው ሻሂደ እና ከራሴ በላይ በቃ በጣም ነው የምጨነቀው። ወላሂ በጣም ነው የምጨነቀው። እንደ የመድሀም ቅመሞች ስታዙኝ ማለት ነው በጣም እጨነቃለሁ። ከራሴ በላይ ነው። እናቴ አሁን ባለፈ ይሄን ሳስፈጭ ራሱ እንደ ይሄን ሁሉ ቅመም እንዴት ነው ምናምን እንትለኛለች። እን እኔ ግን እጨነቃለሁ። እንዲህ ጣፍጥ። ቤተሰቦቻቸው አሁን ይችልጅ ሁለተኛዋ ነው እና እናቷ ወድጃዋለሁ፣ ጣፍጦኛል፣ ቆንጆ ሽሮና በርበሬ ነው። አሁንም ታዘጋጅሌ ብላት እናቷ ነግራት ነው እንግዲህ እህቴ ያዘዘችኝ ማለት ነው እና የምፈልገውም እንደዚህ በአንድ ጊዜ እንድትሰናበቱኝ ሳይሆን ሁለት ሶስተኛ መታችሁ ደንበኛ እንድትሆኑኝ ለእኔም ስራ ፈጠራ እንድትፈጥሩልኝ ነው። እንግዲህ የመዳም ቅመሞች አገር ላይ ሆናችሁ ቁጭ ብላችሁ ስትኖሩ ስራ ግድ ነው። ስራ የማይሰራ ሰው ነው ወላ ወደ ስደት የሚመኘው። አገራችሁ ላይ ግድ ምንም ስራ ሳትንቁ ተሰራችሁ፣ ወላ ከማንም በላይ ትሆናላችሁ። ከማንም በላይ ማለት ነው እኔ አልሐምዱላ እንዲህ ሽሮ እና በርበሬ እኮ ማዘጋጀት ለራስ እንኳን ራሱ ይሰለቻል፣ እንዴት ነው ይሉኛል። እኔ ግን አይሰለቸኝም። የመዳንም ሽንት ቤት የመዳንም ሽንት ቤት ሳጥ በአስር ጊዜ አይሰለቸኝም ነበር፣ እንኳን አገሬ ላይ ልጆች ጋ ቤተሰቦች ጋ ማለት ነው። እና የመዳም ቅመሞች እንግዲህ ይሄንን ሼር እያደረጋችሁ ባልትና ስራ የሚፈልግ በፋጡ መወለቱ ዩቱብ ላይ ስልክ ያለ ከዛ እያወረዳችሁ ማለት ነው። ደውሉ በየትኛውም አገር አደርሳለሁ። ሽሮም ክክ ይገዛልኝና ይዘጋጅ አላችሁ፣ ክኩን ገዝቼ አዘጋጃለሁ። የአገራችን አተር ደግሞ አልሐምዱሊላህ የሀገራችን አተር ደግሞ ነው የሚጣፍጥ። የሀገራችን አተር ካላችሁ ደግሞ የሀገራችሁን አተርና ባቄላ፣ ባቄላም ተፈለጋችሁ ብቻውን፣ አተርም ተፈለጋችሁ ብቻውን ገዝቼ አዘጋጃለሁ። እራሴ ሶስት አራት ጊዜ አጥቤ እያንዳንዷን በጥራት ለቅሜ ነው፣ ጉራ እንዳይሆንብኝ ወላይ አላህ ነው የሚያቀው ማለት ነው። እና ይሄ ደግሞ 10 ኪሎ ነው። 10 ኪሎ በርበሬ ላይ ይሄ ማለት ነው ይ ሌላ ቦታ ምሄድ ነው ለቪዲዮ አብሮ ሊገባብ ነው እንጂ ይሄ 10 ኪሎ ነው። ይሄ ሃ0 ኪሎ በርበሬና 30 ኪሎ ሽሮ ደግሞ ዛሬ ወግዲ ጫቀታ መንሃሪያው አካባቢ ምሄድ ነው። እንግዲህ ህቴ እናትሽ ኢንሻአላህ ይሄንን በርበሬና ሽሮ ወደውት አሁንም ደግሞ እንደሚመርቅ ወይም ተስፋ አለኝ። ወላሂ ማሻ አላህ እንደው ምርቃታቸው ምርቃት አይደለም። አልሀምድሊላህ ወላሂ እየደወሉ ከሚስ ነው ዛሬ ደ አያረግንልሽ ነው እየመረቅንሽ ነው የሚሉ ብዙ እናቶች አሉና አላህ ይስጥል የኸይር ጀዛችሁን ይክፈላችሁ። የእጄ ጥራት የራሴ ጥሩነት ራሴ ሲያስመርቀኝና ሲያስወድደኝ በጣም ነው ደስ የሚለኝ። አልሀምድሊላህ እና ህቶቼ ይኸውላችሁ እንግዲህ እህቴ እንግዲህ የጣፈጠ ምግብ ያደርግላት። ይሄ እንግዲህ ወደ ሀያ ምናምን ሺ ብር ነው የፈጀ። ወላሂ ትንሽ ካልኩሌት ተሳስቼ ልጅቱ ጋር ቆይ ልነጋገር እናንተ እንላለን። ወደ ሀያ ምናምን ሺ ብር ነው የፈጀ ይሄ እና ጥርት ያለ በርበሬ እና ሽሮ ነው። ጥራቱን ለማሳየት ያክል ነው እንግዲህ ወደዚህ የመጣሁት የመዳም ቅመሞችም እንድታዙ ማለት ነው። ሰላማችሁ በያላችሁ በብዝ ትርፍ ይበልኝ።